የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ በምረቃ ስነ ስርዓቱ ላይ ተገኝተው ባስተላለፉት መልእክት ተመራቂ የፖሊስ አባላት የብሔር የሃይማኖትና ሌሎች ልዩነቶች ሳይኖሩ ህዝብን የምታገለግሉ ታላቅ የህዝብ ልጆች ናችሁ ብለዋል። የክልሉን ሰላም ለማረጋገጥና የሰለጠነ የሰው ኃይል ለማፍራት በሚደረገው ጥረት ፖሊስ ለሚሰጠው ስልጠና ቦታን በመስጠትና ድጋፎችን በማድረጉ ደቡብ እዝ ማሰልጠኛን ርዕሰ መስተዳደሩ አመስግነዋል። የክልሉ መንግስት ለእናንተ የሚያስፈልግ ሎጂስቲክስ እንደ አቅማችን በተቻለ መጠን በማሟላት በህንደት አቅማችን የገነባን ተቋሙ በሰው ኃይልም በሎጂስቲክስም ጠንካራ ተቋም እንዲሆንና ተምሳሌታዊ ስራ እየሰራ ክልሉ እውነተኛ የሰላም ተምሳሌት እንዲሆን በማድረግ ረገድ የክልሉ መንግስት ቁልፍ ተግባሩ ስለሆነ ይህንን ተግባር በብቃት የምንወጣ መሆኑን የገለጽኩኝ የስልጠና ማዕከሉ በራሱ ማዕከል በራሱ አሰልጣኞች በራሱ ሎጂስቲክስ እጅግ በጣም የተሻለ አዳዲሶችን የሚያሰለጥን ነባሮችን ደግሞ በሥራ ሂደት ላይ ያሉትን ለማድረግ እድገት የሚሆን ለተለያዩ ተልዕኮች ብቃት ያለው ስልጠና የሚሰጥ ወደ ኮሌጅ ከፍ ብሎ እንዲያድግ የክልሉ መንግስት አቅዶ የሚሰራ መሆኑን እየገለጽኩኝ መልካም የሥራ ጊዜ እንዲሆንላችሁ ክልሉ የሰላም ተምሳሌት ክልል እንዲሆን ትጠብቁ አደራ እያልኩኝ ሰላምና ጤና እንዲሆንላችሁ እመኛለሁ። የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ኮሚሽነር ፈሳ አጋረደው ክልሉ የሰላምና የብልጽግና ተምሳሌት ለማድረግ ሕዝቦች በጋራ ተከባብረው የሚኖሩበት በመሆኑ ይህንን ሰላም ማጠልሸት የሚፈልጉ አካላትን ስርዓት ለማስያዝና ሕግን ለማስከበር የሰለጠነ የፖሊስ አባል ማፍራት አስፈላጊ ነው ብለዋል። የክልላችን ፖሊስ ህዝብ ውስጥ ያለውን የሰላም የመከባበርና ብሮ የመኖር እሴት በተጨማሪ ሰላምን ለማረጋገጥ የሚያስችል የፖሊስ ሳይንስን የተከተለ ስራ በመስራት ማገዝ፣ ከህዝቡ ጎን መቆም ተቀዳሚ ስራችን ነው። በተለይም መደበኛ የወንጀል መከላከል እና የምርመራ ስራችን በየጊዜው እየተወሳሰበ የመጣውን የወንጀል ባህሪ የሚመጥን እንዲሁም የውስጥ አቅማችንን ማሳደግ ይጠበቅብናል እኛ ስለ ሰላም ስለ ብልጽግናና ስለ አብሮነት ስናስብ ምንም ሀሳብ ከአእምሯቸው ማመንጨት የማይችሉ ወይም ሀሳብ ያለቀባቸው አለን የሚሉትን ነገር ሁሉ በጉልበትና እጅ በመጠምዘዝ እናካሄዳለን የሚሉ በሰላም ተከባብሮ የመኖር ህልም ያለውን ህዝብ ሊለያዩ የሚሞክሩ ከሀሳብ ይልቅ ነፍጥ በማንሳት ህይወት ለማጥፋት የሚሞክሩ የክልላችንን ሰላም የሚያናጉ አካላትን በተገቢው መንገድ መቅጣት ስርዓቱ ማስያዝ ዋነኛ ስራችን በመሆኑ የውስጥ አቅማችን ከመደበኛ ወንጀል መከላከል ስራ አልፎ ለዚህ አይነቱ አስተማሪ ቅጣት የሚሰጥ የደቡብ ኢትዮጵያ ክልል ፖሊስ ማሰልጠኛ አዛዥ ምክትል ኮሚሽነር ዘሪሁ ማሌቆ እንደገለጹት የክልሉ ፖሊስ አገልግሎቱን የተሻለ ለማድረግ በርካታ ተግባራትን ሲያከናውን መቆየቱን ገልጸው፣ ማሰልጠኛው በአምስት ዘርፎች 599 ኮንስታብልና 63 የፖሊስ ፋውንዴሽን ልብስ ስፌት የሰለጠኑ አባላት በአጠቃላይ 662 ምልምሎችን አስመርቋል ብለዋል። የዕለቱ ተመራቂዎች በበኩላቸው የፖሊስነት ሙያ ህዝብ ህዝብን ከማገልገል በዘለለ የሀገርን ሉዓላዊነት የሚያስመሰክሩበት ዘርፍ መሆኑን ጠቅሰው የዚህ ታላቅ ሙያ ባለቤት በመሆናቸው መደሰታቸውን አመላክተዋል። ያው ለራሳችንም ሆነ ህዝቡንም ያው የምናገለግልበት አዲስ ሀይል ገብተናል። ያው ከዚህ መደን ያው ህዝቡን እናገለግላለን። ተስፋ አለን። ታ በመረቀ በጣም ደስ ይበሎኛል። ውስጥ ተሙሉ ተዳሰገ ህዝቦችን ለማገልገል ሁሉ ነገር ተመሪ